ሌተናንት ጄነራል ታደሰ ወረደ ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ባለፈው አንድ ወር ገደማ የኢትዮጵያን ሕገ መንግስት የፕሬቶሪያውን ስምምነትና የዲፕሎማሲ ማህበረሰቡን ምክር በማዕከል ሰፊ ውይይቶች ሲካሄዱ መቆየታቸውን አንስተዋል። በዛሬ ዕለትም በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎቹን ለማካሄድ የተዘጋጀ ፕሮግራም በይፋ መከናወኑን ገልጸዋል። በተያያዘም አቶ ጌታቸው ረዳ የትግራይ ህዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና አቀርባለሁ ብለዋል። የአምቦ የገበሬ ህብረት ሥራ ማኅበር የስንዴ ምርትን ባልተገባ ዋጋ በመሸጥ ከ4 ሚሊዮን ብር በላይ አሳጥተዋል የተባሉ የማኅበሩ አመራሮች በጽኑ እስራት ተቀጡ። በኦሮሚያ ክልል ምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ችሎት ጥፋተኛ የተባሉ የማኅበሩ አመራሮችን በ11 እና 12 ዓመት ጽኑ እስራት እንዲቀጡ ወስኗል። የኢትዮጵያ የዓለም ንግድ ድርጅት አባልነት ሂደት በተያዘለት የጊዜ ገደብ እንዲሳካ የተሰራ ነው ሲሉ የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የዓለም የንግድ ድርጅት ብሔራዊ የድርድር ኮሚቴ ከአባል ሀገራት ጋር በሚደረጉ የሁለትዮሽ የንግድ ስምምነቶች እንዲሁም የስድስተኛው የዓለም ንግድ ድርጅት የሥራ ቡድን ስብሰባ የዝግጅት ሥራዎችን በተመለከተ በዛሬው ዕለት ምክክር አካሂዷል።